ችግር ነው። ማረፊያ የለም፣ ጥላ የለም፣ ሜዳ ላይ ነው። አቧራው በዚህ ላይ መኪና ሲሄድ እንደዚህ ተሰቃይተን፣ ረጃጅም ሰልፎች አሉ፣ ድካም አለው። በዛ ላይ ረጅም ሰዓት ቆመት ቆመ ጠብቀ መቶም ረጅም ሰዓት ቆመት ይሄዳል። አማራጭ ስለማይኖር ከዚህ በግል ተነግሮ ማን ነው ተግባር የሚያደርገው? አሁንስ ምን ምን የተለየ ነገር ሊመጣ ይችላል? ይመጣል ይችላል። ቆሞ ነበር የስምሪት ጉዳይ ከላይ ጥላው በኋላለው ቆየ ነው። ወደ ቦሌ ነው ከባድ ነው ከሚቆሙ እየመጡ የሚቆምበት ሰዓት አለ እየሄዱ የሚቆምበት ሰዓት አለ። ገቢ ነው ጊዜ በዚህ መልኩ ወደ አብዛኛው መንገዱ ርዝመት ስለሚታይ ነው። አንተ አማራጭ የለህም እዚጋ ታክሲ በ50 ሌሊት ሞቶ ቆመ ነው የምትውለው አሁንም እንደዚያ አስቸጋሪ ነው በቃ የምታያቸው ነገሮች ከባዶች ናቸው። መንግስት መፍትሄ የሚሰጠው ነገሮች ቢኖራል ማታ ደግሞ ሲሆን የሚጨምሩበት ሰዓት አለ ያ ያ ነገሮች ስለሚኖር ከባድ ነው። በብዛት እንደዚህ አይነት ነገሮች ይከሰታሉ። ዘግቶ ሄዳሉ እንደገና ደግሞ ተጨናንቀ ነው የምትሄደው። ብዙ አይነት ነገሮች አሉ። ሞልቶ አሄድ አይባልም። ሰውም እኮ ተንገላቶ ያለ ህዝብ ነው ያለው። አብዛኛውን መቆጣጠር ያለባቸውን ስምሪቶቹን ተቆጣጠሩ በየሰዓቱ አሁን በየቦታ የሚቆሙበት ሰዓት አለ ያን ነገሮች አሬንጅ ማድረግ የሚገባቸው ሰዎች መኖር አለበት። እዚህ ጋር ግን ተቆጣጣሪው ምንም ታየ ነገሮች በቃ ዝም ብሎ እንትን ነው የሚሆኑ ማስተካከል የሚገባውን ነገሮች ማስተካከል አለባቸው ነው በአንበሳም ሆነ ሸገርም ሆነ የትኛውም የትራንስፖርት እንትኖች ማስተካከል አለባቸው እና ህዝብ እንደዚህ የተንገላታ ከሚሄድ ያን ነገሮች አሬንጅ ማድረግ

እንደዚህ ተሰልፈን ነው እንደዚህ ብለን መከራ ነው። ትራንስፖርት ችግር አለ፣ የኑሮ ችግር አለ። ያው እንደምታየው ነው። እንደፈለጉ ናቸው ተቆጣጣሪ የሚላቸው ያው አጋጣሚ ከተገኘ እንደዚህ ነው እንጂ ደህና ነገር የለም። ያው እንደዚህ መከራ እያየን ትራንስፖርት ቢስተካከል መኪና ይገዛል ከተገዛ ያን ያን ቢያስተካክሉት ጥሩ። ያለ አግባብ ይጨምራሉ ጭማሪ ከዚህ ትሉ ድንካሁን 25 ብር በፊት 15 ብር የነበረ በአንድ ጊዜ 25 ብር አደረጉት። መንግስት ደጉመዋል ይባላል። በቃ ለምሳሌ 5 ብር ታወጣለህ ከዚህ ማለት ነው። ግን ወደ ሌላ ቦታ የሚሄድ ደግሞ ከዚህ የበለጠ ታዲያ ይሄ የመንግስት የሚችለው ይመስላል። ከመጠን በላይ ተጋን ከ15 ብር 10 ብር ባንድ ጊዜ ጭማሪ አለ። እንደ እንደዚህ ድጎማ ከሆነ የሚደጉም ከሆነ ህዝብ መቼም የሚንቀሳቀሰው በዚህ ነው። ያው ስተር ስትመጣ 50 ብር እንደገና፣ ከዛ ሌላ ቦታ ስተር ደግሞ ከዛ ይበልጣል ይጨምራል። አንበሳው አውቶቢስ መንግስት ነው ይባላል፣ ግን ከታክሲ ተለይቶም ይታያል። የኢየሱስ ውለታ እባላለሁ። አንበሳ ባስ ላይ በጣም ብዙ መስተካከል ያለባቸው ነገሮች አሉ። በቃ ስጠይቃቸው እራሱ ያመናጭቋል ትኬተሮች። ምንም እንኳ አውቶብስ እጥረት አለ ብለህ ብንገምት እንኳ ከሁለት ሰዓት በላይ መቆም በጣም ያስጠላልም፣ ያሳዝናል። ጠይቀው ነው ያሁን፣ ሹፌሩን የሚቀይረኝ ሰው ስለሌለ ሜዳ አልችልም ነው ያለኝ። በሰዓቴ ነው ሜዳ የምፈልገው። ስለዚህ እኔን አይመለከተኝም ነው ያለ። የሚመለከተው አካል ማነው ስነው እኔም አላውቀው ማን እንደሚመለከተው የሚል ምላሽ ነው የሰጠን እና በተቻለ መጠን እውነት የሚመለከተው አካል አለ ተብሎ የሚታሰብ ከሆነ ጥነሰፊ የሆነ ችግሮች ያሉ እነዛ ነገሮች ቢቀረፉ አሪፍ ነው ብዬ አስባለሁ።

እሺ፣ ሃይማኖት ደሳለኝ ይባላለሁ። እኔ ሁል ጊዜ የአንበሳ ባስ ተጠቃሚ ነኝ። አገልግሎቱ መኖሩ መልካም ነው፣ በተለይ በዝቅተኛና ና በመካከለኛ ኑሮ ደረጃ ላይ የሚገኙ ሰዎችን ስለሚያስተናግድ። ኬት ወዴት ነው? እኔ ከቦሌ አራብሳ ፒያሳ ነው የምጠቀመው። በጣም ጥሩ ነው፣ አገልግሎቱ መኖሩ ምንም የሚካድ ነገር አይደለም። ኑሮ ውድነት በመካከለኛና ዝቅተኛ ኑሮ ለሚኖሩት መልካም ነው፣ ግን በርካታ ችግሮች አሉት። የመጀመሪያው ችግር በሰዓቱ አይመጣም፣ ስራ የረፍድብናል። ስራ ላይ ደግሞ ቶሎሬት የሚያደርግ የሚታገስ አካል የለም። በተቻለ ፍጥነት በሌሊት እንኳን ብንወጣ ከመንገዱ መዘጋጋት ከህዝቡ መብዛት አንጻር አብዛኛው ነዋሪ ያው ወደ ጥግ እንዳለ ይታወቃልና፣ ከዛ አንጻር በጣም ክራውድድ ስለሆነ በሰቱ መድረስ አንችልም። ከቦሌ ረፍሳ ወደ አየር ጤና አካባቢ ነው የምሰራው። ብዙ ባሶችን ነው የምጠቀመው ማለት ረጃጅም ባሶችን እንኳን ባላገኝም ከሰዓት አንጻር ሩጫ ስለሚሆንብኝ ያቆራረጥኩ የምጠቀምበት አግባብ አለ። ከዛ በተጨማሪ ሌባው ሌባው አራት አምስት ስልክ እኔ በግሌ ሶስት ስልኮችን በዚህ ዓመት ተሰርቄያለሁ። በቃ ምናልባት በጣም ይጨናነቃል። ራሳችንን ከምንጠብቀው በላይ ነው የሚሆንብን። ቆመን ተጋፍተን ነው የምንሄደው። ምናልባት ራስን ከማል መጠበቅ ከቸልተኝነት አንጻር የሚባለው ግምት እንዳይሰጥ ብዬ እና መጨናነቆች አሉ። አብሮ ነው ሌባው የሚጋፋው። ይህ አለ። ክራውድድ ነው፣ በጣም የተጨናነቀ ነው። አይበለውና ተላላፊ በሽታዎች ቢመጡ ምን ሊሆን እንደሚችል ሁሉም መገመት ይችላል። ከዛ ጎን ለጎን ደግሞ ባሶች ቢጨመሩ፣ በጣም ብዙ ባሶችን ማድረግ ቢቻል የተሻለ ይሆናል። ዘግተው የሚሄዱ ባሶ እኛ ረፍዶብን በምንጣደፍ ሰዓት ዘግተው ሰዓት የደርሱ የተለያየ ምክንያት የራሳቸው ምክንያት ዘርዝረው አሳማኝም ቢሆን አይሁንም ድርጅቱ ይወቅም አይወቅም ማለት ነው። የሚሳደቡ አሉ፣ ህዝቡ ለተለያየ እንግልት የሚጥሉ አሉ። በተጓዳኝ አንድ ጎን ብቻ አንዱን አካል ብቻ መውቀስ ብቻ ሳይሆን ከተሳፋሪ ችግር አለ። አብዛኛውን ግን አገልግሎት የሚሰጥ ሰው መታገስ መቻላለን። እሱ ሰው አንድ ሰዓት እንኳን ያከብድ፣ ሶስት ሰዓት ሁለት ሰዓት ተኩል እንደዚህ ቆሞ ይቻላል፣ የሚያስተናግድ የለም። ሄደን ጠየቀ እስኪ ሽማግሌዎች ጠይቀ ብሎ እሳቸውን ወክለን ያድን። እንግዲህ መንግስት የሚያውቀው አውቶቡሱ ተሰማርቶ ነው። ድሮ ሰዓት ጠብቆ ነበር የሚሄደው ስለዚህ ሆነ ነገር የማኔጅመንት ችግር ነው። ማረፊያ የለም፣ ጥላ የለም፣ ሜዳ ላይ ነው አቧራው በዚህ ላይ መኪናው ሲሄድ እንደዚሁ ተሰቃይተን ያለ አንበሳ አውቶቡስ ላይ በጣም በርካታ አስተያየቶች ቀርበዋል። ቅሬታ የሚመስሉም ነገሮች አሉበት። እንደውም አንዳንዶቹ አረ በፊት ይሻል ነበር፣ አሁን እንደውም ብሶበታል የሚሉም ድምጾች ሰምተናል። እና ምንድን ነው የተፈጠረ ያለው ብለን የአንበሳ የከተማ አውቶቡስ አገልግሎት ድርጅት ዋና ስራ አስኪያጅ የሆኑትን አቶ አካሉ አሰፋን አየር ላይ ይዘናቸዋል። ጤና ስጥልን አቶ አካሉ በጣም አድርገን ነው የምናመሰግነው። አቶ አካሉ አንበሳ አውቶቡስ ላይ አጠቃላይ የአዲስ አበባ የከተማ አውቶቡስ ላይ ያሉ ችግሮችን አድማጮቻችን ሲያነሱ ሰምተዋል እና በአጠቃላይ ምንድን ነው የቀረቡትን ቅሬታዎች ይቀበሏቸዋል ከሚለው እንነሳና አንድ ሁለት ጥያቄ ያክላለሁ የምንቀበለው አለ ማንቀበለው አለ የሚወሰድ አለ እንዳልኩ የማይታወቅ አይደለም ታውቆ እየተሰራበት ያለ ነው። የቁጠሩልኝ እስኪ አቶ አካሉ አሁን ተገቢ ቅሬታ ነው ያሉት፣ ይሄ ይሄ ይሄ እኛም ለይተነዋል፣ እየሞከርን ነው ወይ አቅቶን ነው የሚሉትን እንደ ችግር የተነሱ ነገሮች ተገቢ ቅሬታ ነው የሚባለው፣ ምንም ድና የማይደረግ ነገር ፍላጎትና አቅርቦት መጣጣም አልቻለም። ያው ይሄ ደግሞ አጠቃላይ በአቅም ልክ የሚሰጥ አገልግሎት ስለሆነ የእኛ ባስ አገልግሎት አቨሬጅ ሰላሳ አራት ፐርሰንት ነው ካለው አግሎት የሚሰጠው። ቀሪውን ደግሞ ቀሪው ትራንስፖርት ሞዳሊቲዎች ናቸው አግሎት የሚሰጡት። ስለዚህ እንደ ከተማ ያው አቅርቦት በየጊዜ እየጨመረ ያለ ቢሆንም ከፍላጎት ጋር ለማጣጣም ብዙ ስራ እንደሚጠይቅ ሁሉም ከተማ አስተዳደሩ ያውቃል፣ እኛም እናውቃለን፣ ትራንስፖርት ቢሮም ያውቃል። ስለዚህ እያደረግን ያለ ነው ባለን ሀብት በተቻለ መጠን ምልልስ ጨምረን የመጫን አቅምም ከፍ አድርገን አገልግሎት መስጠት ነው፣ እጥረቱን ከቨር ለማድረግ በተቻለ መጠን ባስ ከሰባ እስከ ሰማኒያ የመጫን አቅም አለው። ይህ ስታንዳርዱ ነው፣ ኢንተርናሽናል ስታንዳርዱ ነው። ሁለተኛ ቆሞ ከማዋል ጋር የተባለው አንዱ ሁለት ሰዓት የሚቆም የለ፣ የእኛ ባስ ማክሲመም ሀያ ደቂቃ ነው የሚቆመው። ይሄ ወዶ ሳይሆን በተደጋጋሚ እየገለጽን ያለ ነው። አንድ ሂታችን ስታወራም የሰማ ነው። ምንም አይነት ውሸት ለሚዲያ አይነገርም ለህዝብም አይነገርም። እኛ እንደ ነውር ነው የምንቆጥረው፣ ምክንያቱም አገልግሎት ስለሆነ። ስለዚህ የባሶቻችን መቆጣጠሪያ ማዕከል በቴክኖሎጂ አሁን ባሶቻችንን መቆጣጠር ጀምረናል። እውነት ነው፣ ቆመው መዋልም እንደፈለጉ የመሆን ነገሮችም ነበሩ። ይሄ ተቋም አገልግሎቱን በጣም የተዛቡና ችግሮች ነበሩ። እንደነገርኩ በየ ፈርማታ አንድ ባስ ከ20 ደቂቃ በላይ እንዲቆም በፍጹም አይፈቀድም። ይሄ በፒክ አወር ላይ ሳይሆን ፒክ አወር ላይ ከአስር ደቂቃ በላይ መኪና መቆም አይችልም። አሁን ቅድም ሁለት ሰዓት ቆሞ ሲባል ሲሰማ ስህተት መሆኑ ነው። መጋየሪያ ሰዓት ላይ የነበሩ ችግሮች ነበሩ፣ እውነት ነው። ከአይከብድም ይቅርታ አቶ አካሉ መቼም ከአንድ ሺህ በላይ አውቶብስ እየመሩ ለአንድ ሹም አውቶብስ በታምር እንዲ ሊፈጠር አይችልም ብሎ መመለስ አይከብድም እ አልፎ አልፎ እንዲህ አይነት ሰራተኞች ሊኖሯቸው አይችሉም ወይ? ጠቅላላ አምስት ቅርንጫፎች ናቸው ያሉት። አምስቱም ቅርንጫፎች ላይ መቆጣጠሪያ ማዕከል አለ። እያንዳንዱ ባስ እንቅስቃሴ ኦንላይን ይታያል። በእንደም ጊዜ ካገኛችሁ ልነሳያችሁ እንችላለን። እናንተም እንደዚህ ስትቀርጹ ባላንስ ለማድረግ በደንብ ብታዩ ጥሩ ነበረ። ህዝቡም ትክክለኛ መረጃ ተቀብሎ ተገቢ አግሎ ተቀብሎ ተገቢ አስተያየት መስጠት ቢችል ጥሩ ስለሚሆን ነው እንደዛ እና አሁን ቅድም የምነግርህ ኦንላይን ነው ክትትሉ፣ ዝም ብሎ በስልክ በምናምን ሳይሆን የእያንዳንዱ ባስ እንቅስቃሴ በእያንዳንዱ መስፈል ላይ ይታያል። እኔ በኮምፒውተር ቁጭ ብዬ ያለው ተው ሌላውን። ለዚህ ደግሞ ዴዲኬት የተደረጉ ባለሙያዎች አሉ በየአምስቱ ቅርንጫፍ ላይ በማዕከል ደረጃም ስድስት ቦታ ላይ ክትትል ይደረጋል። እያንዳንዱ ቅርንጫፍ የራሱን መኪና የት እንደደረሰ የት እንደደረሰ ብቻ አይደለም። አሁን እንደምነግርህ ሀያ ደቂቃ ቆሞ ከሆነ ኢሚዲየትሊ አላርም ይመጣል ለተቆጣጣሪ፣ ይሄ መኪና ይሄን ያህል ደቂቃ ቆሟል ብሎ አላርም ይሰጣል። ኢሚዲየትሊ ምን ይደረጋል? ለአሽከርካሪው ይደወላል፣ ለስምሪት ልጆች ይደወላል፣ መኪናው በአስቸኳይ እንዲነሳ ይደረጋል። ይሄ አልነበረም መኪና ኖሮ ወንበር ከሌለ ሰው አልሳፈርም የሚል እና እንደተባለው አንድ ሰዓት ሊቆም ይችላል፣ ሁለት ሰዓት ሊቆም ይችላል። እንዳለው ማለት ነው ቆሞ የሚሄድ ሰው ግን ባስ በዓለም ላይ በዓለም ላይ ባቡርና ባስ ወንበር አይጠየቅም። ወንበር ያገኘው ያገኘ ላላገኘው ቆሞ ይሄዳል። ይህ የኢትዮጵያ ተሞክሮ የአዲስ አበባ ተሞክሮ ሳይሆን የኢንተርናሽናል ተሞክሮ ነው። ሌባ የተባለው የእኛ ባስ በትንሹ ባስ ውስጥ ብቻ ስድስት ካሜራዎች አሉ። ስድስት ካሜራ ስድስት ካሜራ፣ ባሱ ዘመናዊ ስለሆነ ነው። ከአዲስ አበባ ውስጥ እንደ አዲስ አበባ አውቶቢስ አገልግሎት ድርጅት ዘመናዊ ባስ የለም። ስለዚህ ሌብነትን እንቆጣጠራለን። ከስነ ምግባር ጋር የተገናኘ ነገር ተነስቷል። በደንብ አያስተናግዱንም የሚል ነገር ሁለተኛ፣ ግን በቃ እያዩን ይሄዳሉ ፌርማታ፣ ቆራርጡ ምን አያቆሙልንም በተባለው ሰዓት ረጅም ሰዓት እንሰለፋለን፣ አይተውን ደግሞ ደንገጥ ብለው አይጭኑንም፣ ረጅም ሰዓት ይቆማሉ የሚል ነገር ስላለ ጠቅላላ አድርገው እዚህ ጋር ሀሳቡን ይቋጩ። በጣም ጥሩ አመሰግናለሁ። ስነምግባር ጉዳይ ምንም የሚካድ ላይሆን ይችላል እንደተባለው። በዚ አጋጣሚ ይህ ተቋም ሪፎርም አድርጓል። ያደረጃጀት ሪፎርም አንዱ ሪፎርም እንዲያደርግ ካስገደዱ ጉዳዮች አንደኛው የስነ ምግባር ጉዳዮችም እንደ በዋናነት የሚነሱ ህዝብም ሲማረርበት የነበረ እና አገልግሎት አስተዛዝም ጋር የነበሩ ጋፖች ስለነበሩ አንዱ በዚህ ሊታረማል ተብሎ የተባለ ነው። ይሄ እንግዲህ በሰው ላይ የሚሰራ ነው። አሁን ትክክለኛ ሰው ትክክለኛ ቦታ ላይ የምደባ ማግኘት ችሏል። ግን ደግሞ በየቅርንጫፉ በየአገልግሎት ቦታዎች የሚታዩ እና የሚሰሙ ስነ ምግባር ችግሮችን ለማነት በከፍተኛ ሁኔታ ስልጠና እየሰጠን እንገኛለን። ያው በስልጠና አመለካከት አስተሳሰብ በመቀየር የሚመጣ ለውጥ ነው ሊሆን የሚችለው ምክንያቱም በሰው ላይ የሚሰራ ስራ ስለሆነ የሚካሄድ ነው። ይሄ ማለት ሁሉም ስነ ምግባር ችግር ያለበት ነው ማለት አይደለም። በደንብ መያዝ ያለበት ምናልባት አንድ ፐርሰንት ዜሮ ነጥብ አምስት ፐርሰንትም ቢሆን አገልግሎት እስከሰጠ ድረስ ተገልጋዮችን ማክበር ለተገልጋዮቹ በተገቢው አገልግሎት መስጠት ይገባዋል፣ ይጠበቅበታልም ጭምር። ስለዚህ እንደዚህ አይነት ሰዎቹን ለይተን ስልጠና እየሰጠን ነው ያለ ነው። ይሄ ተቋም በጣም የቆየ ተቋም ነው፣ ብዙ ችግር የነበረበት ነው። ከችግር ለማውጣት ስለኛ ጥረት ያደረግን ያለ ነው። ስለዚህ በመሀሉ ያሉ በጣም ውስንም ቢሆን የስነ ምግባር ችግር ያለባቸውን ሰዎች በማሰልጠን ጥረት ያደረግን ነው። ቢስ የተገኘውን ደግሞ ከተቋሙም ጭምር እያሰናበትን የተሻሉ ሰዎችንም ጭምር ለመቅጠር ጥረት እያደረግን ነው። ይሄ የሚካድ አይደለም ብሎ ይወሰድ። ፌርማታ መዝለል የተባለው እንደተባለው ግድም ብለናል። አሁን አቅርቦትና ፍላጎት የተዛዛመ ባለመሆኑ መነሻ ላይ አውቶቡሶቻችን ሞልቶ ይነሳሉ። አሁን በተደጋጋሚ ለሚዲያዎች የምንገልጸው ይሄ ነው። ተገልጋዮቻችንን በደንብ እንረዱ የምንፈልገው ለምሳሌ መገናኛ ላይ ሞልቶ ይንቀሳቀሳል ሳለ ተመረተ ላይ እንደዚሁ በመሀል ላይ ቶብ ይጠይቅ ቦታ እስከሌለ ድረስ ቆሞ አይችልም። አንዱ የተቸገርን ያለ ነው እና ህዝቡ በደንብ እንዲረዳ ነው የምንፈልገው። ከዚህ ጋር ተያይዞ ያለ ችግር ነው፣ ባዶ እየሄደ በምንም አይነት ሁኔታ አሁን ሾፌር በገቢም ጭምር ስለሚገመገም በጣም ይፈልጋል፣ እንድ ማለት ባዶ አይሄድም። ግን ደግሞ ቆሞ እንዳጅን ቦታ ስጨናነቅ ወንበር ሲያጣ አልፎ ሲሄድ፣ ያው ተገልጋዩ ያሰበበት ቦታ መድረስ ስለሚፈልግ ቅሬታ ያቀርባል። ቅሬታው ትክክል ነው። የአንበሳ በተለይ የአዲስ አበባ ከተማ አውቶቢስ አገልግሎት ድርጅት ሁለቱም የባስ አይነቶች ማለት ነው ለከተማው ነዋሪ እና በከተማ ዙሪያ ላሉ ነዋሪዎች ከዚህ የተሻለ አገልግሎት ይሰጣል ብለን ተስፋ እናደርጋለን። ለጊዜው በጣም አድርጌ ነው የማመሰግነው።